ሰላም ሰላም ብያለሁ። በያላችሁበት በየለምዳችሁ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናሌም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ነባርተኞቹ ደግሞ ላይክ በማድረግ ቪዲዮውን ጀምሩት ማለት ነው። እንግዲህ ቪዲዮውን በጣም ተወዱታላችሁ ማለት ነው እሺ። እና በነገራችን ላይ ሰላምና ፍቅር ለሀገራችን ኢትዮጵያ አለ ሀገራችን ሰላም አለ ያርግልን የትም የትም የትም የትም መግቢያችን ሀገራችን ኢትዮጵያ ናትና አለ ሀገራችን ላይ ሰላም አለ ያርግልን ወላሂ አላህ ይመልስልን ማለት ነው እና በነገራችን ላይ አቀስታ እስካሁን ድረስ አልহামዱሊላ ምንም በቃ የሚያስፈራ ሽግር ምናምን የለም ነበር ማለት ነው ያኒ በቃ ታ ውሃ ማብራት እኛ ጋር አልহামዱሊላ ወላሂ በጣም ደህና ነበር ማለት ነው አሁን ላይ ግን ማብራት ወላሂ በቃ እንዲሁም ማንቦል በመቀየር ወደ መከራችንን እያየን ነው ማለት ነው በቃ በደቂቃ ይሄዳል በደቂቃ ይመጣል ያኔ በቃ ዲም ላይት ብሎት ማለት ነው ወደ እና በጣም ነው ችግር ሆኖብናል እና አላህ ሀገራችንን ሰላም አለ ያርግልን ነቀሳው በቃ ጦርነቱ አንጠራራሱ ማቀስታ ሰላም ነው ማለት ነው ማለት ያኔ እንደዚህ ሊወራው ምናምን እንዲያው ወጪ ወርታሽ ምናምን ነው እንጂ አልহামዱሊላህ ወላሂ አቀሳ ሰላም ነበር ማነ በነገራችን ላይ እኔ ወላሂ አራ ጠዋት ሁለት ሰዓት ሄድኩኝ። ወላሂ ነው የምላችሁ፣ ሁለት ሰዓት ሄድኩኝ እስከም ወረፋ ያልደረሰኝም ማለት ነው። ቁጭ ብያለሁ። ደግሞ በዛ ላይ ሴቱ ይጣላል፣ ይዴባዲ መቼም፣ እኛ ሴቶች በጣም ከባዶች ነው ማለት ነው። እና አንዷ ሴትዮ ቤት ትሄዳለች፣ ጀሪካኑ አስቀምጠው ማለት ነው። ከዛ ያንዷ ድሞ ያቺ ስለሌለች በቃ በሷ ወረፋ ገባችባት፣ መቀደሺ ማለት ነው። ለምንድን በወረፋ ይቀደሺው? እና ታዲያ ውሀው እንዲሁ ሊፈስ ነው እንዴ? አንድ ያንዴ ነው የሲሉ ጠብ ቦክስ። ከዛ ወላሂ እኔ አልቀረጽኳቸውም ደብሮኝ እንጂ ማለት ነው። በቃ ቡችር ጭጭጭር አር እንደው እኛ ሴቶች ከባዶች ነን። እና ለማንኛውም በቃ እኔ ወንዝ በመሄድ እንደ ወላሂ እንደ ነው የሚለው ደግሞ ኪራይ ራሱ ጉልበታቸው ሁሉ ማልዋል ማለት ነው። ያው ባጃጅ ካልሆነ በስተቀር ለባጃጅ ደግሞ እንደዚህ እንትን የሚል ከሆነ ማለት ነው ባጃጆቹ ራሱ እና በጀንበያ ነገር አሁን ጨምሯል ግን ቢሆንም ደግሞ አያመጡላችሁም ማለት ነው እና በቃ ወላይ እንደው ሰላምና ፍቅር ለሀገራችን ኢትዮጵያ እንዲሁ ፈተበሉልን እውነት እኔ በቃ ውሃ ቡን ውሃ እኔ ወላይ ወዚህ በመቅደስ ሰርችቻለሁኝ ህይወትን ያስጠለኝ ሀቂቃ ነው የምላችሁ ወላይ እና ደግሞ ሰሞኑ ጉንፋን ይዞኛል ጉንፋን ጉንፋን እንዳይመስላችሁ ትንሳ አባቴና ሞቢ ነበርና ሀኪም ቤት ነበርኩኝና በቃ የሚበዛው ነው መሰለኝ ያሞኛል ማለት ነው እንግዲህ ሀኪም ቤት ታውቃላችሁ፣ ቡርዱ ምናምኑ መሰለኝ ትንሽ አሞኛል። ብቻ አልሐምዱሊላሂ ይቅርታ እንግዲህ ስለሳልኩባችሁ ማለት ነው። እና ወላሂን በጣም ህይወት ከባድ ነው። እና እናንተ እንዴት ናችሁ? ስራ ሁሉ ሰላም ነው? በእያላችሁበት አላህ ይጠብቃችሁ አላህ ይሆናችሁ እና በቃ እንደዛ ነው። በተለይ ቀመሞች ይላ ከእናንተ ጋር ይሁን እና ለእኔም ደግሞ ዱዓ አርጉልኝ አባቴንም አሞብኛል والله እንደውስ ያላህ ፍያውን ይመለስልሽ አባትሽን ብላችሁ ዱዓ አርጉልኝ ሁላችሁም። ማን والله የማንኛቸው ዱዓ ሙስጃብ እንደሚሆን አይታወቅም። እና እንጂ ዱዓ አርጉልኝ والله እክቤ ነበርኩኝ አሁን ነው የመጣሁት። እና አሁን እረፍት ሂጂ እረፍት ምሳ አድርጊስ ተኝቶሽ ነው ቶሎ ተብዬ ማለት ነው ነው የመጣሁት። እና አባቴንም አሞብኛል والله እንደው በጣም ከባድ ነው ወላሂ። አንዳንድ ጊዜ ትልቅ ሰው ታን ይጸሊ በሽታ ነው ህድት መጠጥ ነው የሚለውና፣ ከባድ ነው ይሄ። ደግሞ አቀስታ ገበያ ይባላል፣ የቅዳሜ ገበያ እና፣ ይሄ ደግሞ የጫማ ተራ ነው በነገራችን ላይ በስነ ስርዓት ካልቀረጽኩትም። ስልኬን ገበያ ይዤ አልሄድም፣ ይሰረቅብኝ እያልኩ እየፈራሁ ማለት ነው ወላሂ። ነው የምውላችሁ እንደዚህ ከተሰረቀ በኋላ ኢትዮጵያ ላይ ስልክ እንኳን እንደዚህ አይነት ስልክና እርገ እንደ መግዛ ከበረው ነገራችን ላይ ማለት ነው። እና እየፈራም ስልኬን ይዤ አልሄድም ማለት ነው። ገበያ ግን እንዳጋጣሚ እዚህ ወጂ ይቀርጨው ነው ማለት ነው። ደግሞ ቅዳሜ ገበያ ነው፣ ጫማ ተራ ነው። በነገራችን ላይ ሙሉ ለሙሉ አልቀረጽኩትም ማለት ነው። ይሄን ጎ ጫማ ነው። ይሄን ተንጫማን የሚለው ወንድሜ ነው ማለት ነው። እንዳታስቂብ እያለው እና ተፈራ ተቀምጬ ማለት ነው።

የኦሮሞ መጣል ሊገባ ሶስት ቀን እንደቀረው ወዴ ነው የቀረጽኩት ማለት ነው። ግን አሁን አቂው ነው እንጂ ማለት ነው። እሺ ወጆች ይ እንደዛ ነበር የቀረጽኩት ማለት ነው። እና በጣም ደስ የሚል ሀገር ነው አሉ። ግን አሁን ባለፈው ነበር እና ግን ማታ ስለሆነ በደንብ አላየሁት ማለት መኪና ተበላሽቶብን እዛ ቁመን ማለት ነው። ከደሴ ወደ ዞታ ጉጉፍቶ መካከል ላይ ያለው ሀገር ማለት ነው። እና በጣም ምርጥ አገር ነው ውላችኋለሁ። በጣም ምርጥ አገር ነበር አሉ። ብርዱ ግን ወላሂ በአፍጢማችሁ እየጣለ ብርዱ፣ አውዙ ቢለኝ እኔ እዚያ ብርድ ማለት ነው። ወላሂ ሐኪም ቤት ስንት ሁኔ ደንት መሰላችሁ ብርዱ ማለት ነው። ብርድ እንደመሰላችሁ መኪና ተበላችሁብን እስከሚሰራ ድረስ ማለት ነው። እና እንደው ሽፌሩ ማለት ነው፣ በቃ ከሰራ ውጥ ሲለው ማለት ነው። አረ በደንብ በቃ መሞት አልፈለኩም፣ እንደ መሞት የሚፈልጋለን እንደ እያለ ሽፌሩ እየሳቀሚ ማለት ነው እና ለማንኛውም ይሄንን ይመስላል እላቸዋለሁ። እና በጣም ምርጥ ሀገር ነበር አለ። ግን ባለፈው አባቴና ማሞ ቢደሴ ሂጅ ሂጅ ነበርና ከደሴ ስንመጣ ማታ ስለሆነ አላየሁትም። ግን እስካሁንማ ዝናብ አልዘነበ ነበር በዝናብ ግን ስንቱ እንደሚያምር ወላሂ <سؤال> በቃ አገር በዝናብ እኮ ሸጋ ነው ወላሂ። ማሻላ ትላላችሁ ያ ጀማዓት አልኸይር እስከዛ ዛሬ አሁን ዝናብ ዘንቧል። በነገራችን ላይ አረንጓዴ ሆኗል አሁን ሀገራችን። ቆይ ኢንሻአላ አሳያችኋለሁ እና ያገሪ ገጠር ላይ ያለው አባዬ ከተሻለው ኢንሻአላ አሳያችኋለሁ ማለት ነው። በነገራችን ላይ የኛ ሀገር በጣም የሚያምሩ ማለት ይሄ ሁሉ ሀገር ያምራል፣ ግን የኛ ሀገር ደግሞ ወርታይ ስታውት ጨፌ ነው። ወርላይ ከተውት ደግሞ በልግ ነው። በጣም ደስ የሚል ሀገር ነው ወላሂ። እና ያው ነገራችን ላይ አንዳንድ ጊዜ ያቀስታ ሸረቆተን እንጂ ማለት ነውና ያው በነገራችን ላይ አባት ያው የኔ ቄ የኔ ቄ ነው የሚለው እና የኔ ቄ ወርቅናት ይላል። እንዳባይ ወርቅ ቀብራ እንዴ ስለሆነ ማለት ነው። አይ ልጅ አፈሯም ወርቅናት እኮ ይላል። እና ለማንኛውም ይሄን ይመስላል። ልጅ ይሄ ቪዲዮን ተወዳዳችሁት ላይክ፣ ሼር በማድረግ ቤተሰብ ሆኑ ሁላችሁም እንግዲህ አበረታቱኝ። ሁላችሁም እስቲ ማለት ነው እንደው በርች በርች በሉኝ እናንተ ቻናሌን ቀስ ቀስ ቀስ ቀስ ቀስ አርጉልኝ፣ ታንቀሳቅሱልኝ ማለት ነው እሺ ቻናሌ እንዲወጣ ጥብሏል ብሏል እንደው እንግዲህ እሱ እንጂ በቃ ጣጣ አለ ጣጥ ነው ምትላላችሁ እና ወደት ይሄን እንግዲህ ይሄንን አገሩን ሰሞን ግን መንደር በቃ ምንም የሆነ የሆነች ጎራው ላይ ብቻ ቆጩ ነው የተቀረጸ ነው ማለት ነው እንጂ በጣም ምርጥ አገር ነበር። እዚህ ላይ ደግሞ ማለት ነው እንትኖት እየተገፋች እየተገፋሽ ማለት ነው መኪና እየተገፋች የሰገባት እየገፋት ማለት ነው እንዴት እንደሚያስቀ ድሮ ምን ታስታውስ ከሆነ ሳር ቤት ይሰራ የሆነ እንደነ በልጫ ምናምን ምን ይታታና ከዛ በባል ላይ ይገፋ የለ በቃ እንዴ የሰገባት እያል የገፋት ማለት ነው። እና በጣም ደስ የሚል ነገር ነው ማለት ነው እዚህ ወደ